እውነት በየሀገሩ መምህሩ ከቀድሞ ጀምሮ በማግስቱ ወደ ጉዞ ይናፍቃል። በለም በየአመቱ ለሁሉም ጊዜውን ይጠብቅለታል በማለት ሰላም። ምን ገጠመኛል እንዱ በተለይ የማይረሱት ማረሳው ተማሪ ተማሪ ብሩክ አሸናፊ ይባላል። እሱ ከዚህ ትምህርት ቤት ዛሬ የዚህ የቴክኖሎጂ እንትን ሳይንቲስት ነው። ካመጠቁት ተማሪዎች መካከል አንዱ ተማሪያችን ነው። እግዚአብሔር ይመስገን። እናመሰግናለን። በመጀመሪያ እውነት ለመናገር በጣም በጣም እድለኛ ነኝ። ይህንን ፕሮግራም ካዘጋጃችሁት ሰዎች ጀምሮ እውነት እዚህ ግቢ ያሳለፍናቸው ጊዜያቶች እንዲህ በቀላሉ ምንረሳቸው አይደለም። እውነት ለመናገር በጣም ማከብራቸው መምህራኖች የፊት ቆሜህን በመናገር ኩራት ይሰማኛል። አመሰግናቸዋለሁ። በመጀመሪያ ደረጃ ዋና ነበርኩ። ደስ ይለኛል ው ሚኒ ሚዲያ ላይ ቀርባለሁ፣ ብዙ ነገሮችን አቀርባለሁ። አሁን ላለሁበት የአርት ህይወቴ ትልቅ መሰረት ነው የሆነኝ እና እልነበር በፊት የሽማግሌው እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው

አብረን ያደግንበት እንዴት ይረሳሻል? እንዴት ይረሳል? እንዴት ይረሳል? ተረሳሾኝ ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ብላታ መርስዔ ኀዘን ወልደ ቂርቆስ ስያሜ የአዳራሽ መግቢያው ላይ ስያሜ መደረጉ በጣም ትልቅ ደስታ እኔ ያጫረብኝ እንግዲህ የህዝብ ቤተ መጻሕፍት ወመዘክር ተብሎ ያ ከዛ ጋር ያለው ሀውልት እንትን ስያሜውን ያወጡ እሳቸው ናቸው። እንደገና ደግሞ አዲስ ዩኒቨርሲቲው ላይ ኩሎ አመክሩ የሚለውን እሺ የሚለው ነው። ሁሉም መርምሮ የተሻለውን ያዙ የሚል ነው። እሱንም እርሳቸው ናቸው። ድንቅ ሰው ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ወመዘክር በአባቱ ስም አዳራሽ ሰየመ። ትልቅነት ነው ክብርም ነው። ከዚያ በላይ ከምንም በላይ ደግሞ እኔ ዛሬ አስደስተኝ ወመዘክር የሚለውን ስያሜ አባቶ ማውጣታቸውን የሰማሁት እኔ ራሴ ዛሬ ነው ለእኔ ድንቅ ነው ይሄ ስለዚህ ስለ አባቶ ጥቂት ነገር እንስማ እስኪ እንግዲህ ለአተመር ሲያዘን ከቤተ መጻሕፍት ወመዘክር ጋር የረጅም ዘመን ትስስር ነበራቸው ስያሜውንም እሳቸው ናቸው ያወጡት ወመዘክር የሚለውን ከዛ በኋላም እንዳጋጣሚ መጨረሻ የስራ ዘመናቸው ላይ የጨረሱት አማካሪ በመሆን የታሪካዊ ቅርሳቅርስ የሚባል ጽህፈት ቤት የዛ አማካሪ በመሆን ነበር ለአባትነታቸው ስኪንገሮ እንግዲህ ከንትራቸው ለጊዜው በጣም ረጅም እንዳሉ ሰው ነበሩ፣ በጣም ረጅም ነበሩ፣ ግዙፍ ነበሩ። እና በዛ እንደው ሰው ጎላ ብሎ ይታዩ ነበር። ዝምተኛ ናቸው ብዙ አይናገሩም፣ ግን ሁልጊዜ ለልጆች ጊዜ ነበራቸው። ልጆች ወደ ወደሳቸው ይሳቡ ነበር። እንደ አባት ማናቸውንም ጥያቄ መጠየቃቸውን ይመልሱ ነበር እንጂ ይህንን ለምን ጠየቅ ብሎ ብለው አይሉ ነበር። ልጆችን ምክር እንጂ ቅጣት ወዱ ነበር። የሀገር አስተዋጽቸው በጣም ከፍተኛ ነው። ከሚያውቁት እርሶ እርሳቸውንም በቅርበት እንደ ልጅ የሚያውቁት ነገር ይኖራል። ከዛ ውጭ ደግሞ እርሳቸው ለኢትዮጵያ ሕዝብ ምንድናቸው ናቸው ይላሉ። መርሲ ያዘኑ ወደ የት የትስ የተሰሩ ምን አደረጉ ለሚለው ሌላው ሰው ይፍረደው። የእሳቸውን ስራ ግን ምን ምን ሰሩ። እንግዲህ ትምህርታቸው የቤተ የቤተ ገነት ትምህርት ነው። ስራም የጀመሩት የትርጓሜ ድርጅት የሚባል የተቋቋመ ነበር፣ ሉራ ያቋቋሙት ቅዱሳት መጽሐፍትን የሚተርጉ ድርጅት ነበር። ከዛ ነው የጀመሩት። ከዛ በኋላ ተፈሪ መኮንን ትምህርት ቤት ሲቋቋም የመጀመሪያው የግዝና የአማርኛ መምህር ነበሩ። ብርሃንና ሰላም ባለውም ጋዜጣ ሲቋቋም የዛም ጸሐፊ ነበሩ መጀመሪያ ሲቋቋም። ከዛ በኋላ ደግሞ ጅጅጋ ራስ መኮንን ትምህርት ቤት ሲቋቋም ያቋቋሙትም የመጀመሪያው ዲሬክተር እሳቸው ነበሩ። ከዛ ቀጥሎ ደግሞ የእንግሊዝና የኢትዮጵያ ወሰን ክልል በነበረበት ጊዜ ዋና ጸሐፊ ነበሩ። ጠላት ከተመለሰ በኋላ ደግሞ በዳኛነትም ሰርተዋል። ብዙ ዘመን የሰሩት ምናልባትም በደስታ የሰሩት ስራ ከ36 እስከ 46 የታሪክና ዜና ማሰዳጃ የሚባል ጽህፈት ቤት ነበር። ዋናው ስራቸው በቃልም በጽሁፍም የነበሩትን ታሪኮች መሰብሰብና ታትመው ወጥተዋል። ሌሎችንም ያዘጋጇቸው ቤተ መጻሕፍትና መዘክር ይገኛሉ። ከዛ በኋላም የፍርድ ሚኒስትርም ምክትል ሚኒስትር ነበሩ። ባን ዘመን ላይ እንደውም የ የፍትሐ ብሔር ህግ፣ የወንጀለኛ መቅጫ ህግ፣ የባህር ህግና የንግድ ህግ ሲረቀቅ ፕሬዚዳንቱ እሳቸው ነበር። እርግጥ የተጀምረው በጸሐፌ ትእዛዝ ወልደ ጊዮርጊስ ጊዜ ነበር። ከሥልጣን ከተነሱ በኋላ ፕሬዚዳንት ሆነው ይህንን ስራ ያስፈጸሙት እሳቸው ናቸው። የኮሚቴው ፕሬዚዳንት ነበሩ። በኋላ ደግሞ ፓርላማ ከገቡ በኋላ ህጉ ሲጸድቅም ደግሞ ፓርላማ ውስጥ ነበሩ። ከዛ ረጅም ዘመን ፓርላማ ሰሩ። በኋላ መጨረሻ ላይ የመጨረሻ ሁለት ዓመት የስራቸው የታሪካዊ ቅርሳቅርስ ይመስለኛል ይባል የነበረው ድርጅት ውስጥ በጊዜው አቶ ተክለዛቅ በኮሪያ ታሪክ ጸሐፊው እሳቸው ነበሩ ሚኒስትሩ አማካሪ ሆኖ ሁለት ዓመት ሰርቶ ከዛ በኋላ ጨዋታ አወጡ። ስለ ቤተሰባዊ ሁኔታ እስኪ እንጫወት። ስንት ልጆች አሏቸው? እንግዲህ እናታችን ወይዘሮ ታገኘ ይባሉ ነበር። ስድስት ልጆች አለ ታላቁ ወንድማችን ገብረ ክርስቶስ ይባላል። ቀጥሎ ያለው ውብሸት ይባላል። ቀጥሎ ያለችዋ ሮማን መርስ ያዘ ትባል ነበር። ቅድስት መርስ ያዘ ትቀጥላለች ቀጥሎ አልማዝ መርሲ ያዘን፣ እኔ መጨረሻው ነኝ። በኔና በትልቁ ወንድማችን ዋል 27 ብር ልዩነት ነው ያለው። እሰይ እሰይ። አዎ፣ እነማን አሉ? አሁን የትስ አላችሁ? በህይወት ያለ ነው አልማዝ መርሲ ያዘን፣ የኔ ታላቅ፣ ቀጥሎ እኔ ያለሁኝ። ከዛ ደግሞ የአባታችን ሌላ አንድ ልጅ መክሊት ምትባል መክሊት መርሲ ያዘን ምትባል አለኝ። ሁላችንም ኑሯችን አሜሪካ ነው አሜሪካ በነበርኩበት ጊዜ መጽሐፍቶቻቸውን አሳትም ያለው እዛ መጽሐፍ ምረቃም አርገናል። ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል።

ጥበብ ስትነሳ ጥበብ ስትወሳ የጥንት የጠዋቷ አዲስ አበባችን ውለታዋ እጅጉን ጠሊቅ ነው። አዲስ አበባችን በጉያዎቿ ከያዘቻቸው የቲያትርና የሲኔማ ቤቶች ባሻገር ዳግማዊ ምኒልክ፣ ተፈሪ መኮንን፣ መድኃኔ ዓለም፣ አዲስ ከተማ፣ ቅዱስ ዮሴፍ ወይም ሴንጆ የመሳሰሉ አንጋፋ ተማሪ ቤቶቿ የጥበብ ቀንዲሎችን እያፈራች ዘመናትን ተሻግራለች። አዲስ አበባ የጥበብ ሰዎችን መቀመር፣ ማስተማር፣ ማዘመን ብቻ ሳይሆን በዓለም አደባባይ የኢትዮጵያ አምባሳደሮች የሆኑ ዘንድ እንደ ሕዝብ ለሕዝብ የመሳሰሉ ታላላቅ ገድል ያላቸው አሻራዎችን በጥበብ አሳርፋለች። ዛሬ በትዝታችን በኢቢኤስ ከቀድሞ እጅግ አንጋፋና ተወዳጅ የጥበብ ሰዎች መካከል ድምፃዊና የግጥም ዜማ ደራሲ ተዘራ ኃይለ ሚካኤልን ከትዝታው ጓዳ ልንቃኝ ወደናል። እኔ ነኝ እኔ ነኝ እኔ ነኝ ተዘራ የማስደስታችሁ ከጊታሬ ጋራ፣ ሙዚቃ የመንፈስ ምግብና ታውቃለሁ፣ ደስ ብሎኝ በስሜት እጫወታለሁ። የጥበብ ሰው ተዘራ ኃይለ ሚካኤል ተወዳጁ የክብር ዘበኛ ቲያትርና ሙዚቃ ክፍል ይህን ታላቅ ስም እንዲጎናጸፍ ልዩ አበርክቶ ካላቸው የጥበብ ሰዎች መካከል መሆኑ ይነገርለታል። ተዘራይ ለሚካኤል ይዘፍናል፣ ዜማና ግጥምንም ይቀምራል ይሉታል በማለት ሰለሞን ቀድሞ ተናግሮታል። ያ ወርቃማው የሰባዎቹ የሙዚቃ ድንቅ ዘመናት ሲነሳ ተዘራ የዜማ ጎተራ እስኪባልለት ድረስ እጅጉን የተደነቀ የተወደደም ነበር። በተለይ ለጥላሁን ገሰሰ በርካታ የድርሰት ሥራዎቹን እንዳበረከተ ይነገራል። ይኸው ያው ምስክሩ ከመድረክ ቀጥታ ወደ እናንተ ድረስ በትዝታ ከዚህ ቀጥለን ባለጠላ የተባለውን ዘፈን ጥላሁን ገሰሰ ሲጫወት እናሰማለን። የዚህ ዘፈን ደራሲ ተዘራ ኃይለ ሚካኤል። ጥላሁን ገሰሰ ንክንክንየተንከረደህ ስንቱን

እኔ ጌታነህ መለስ እባላለሁ። እሺ፣ ቡልጋሪያ እንደሄድን መቼም ሁላችን ፍቅር ነበረን። በፋሲካ ሰሞን ነበር ከቹልካ የገባ ነው። የባህል ልብሳችንን ለብሰን እጹብ ድንቅ አሰኝተናል። በጣም ደግሞ ሁላችንም ወጣት ሆነን ውቦች ነበርን። እና ከፍያፍ ነበር የሚሉን። ብራውኒሽ ከለር ነው የሚሉት ቆዳችንን በጣም ይወዱታል። እና ከሌሎች አፍሪካውያን የተለየን በመሆናችን ለእኛ ልዩ ክብር ነበራቸው። ከዛም ከቋንቋ ትምህርት ቤት ከወጣን በኋላ በየ ክፍላተ ሀገሩ ለምሳሌ ወደብ ከተማ ቡርጋስ ነው የደረሰኝ። እዛ በምንሄድበት ሰዓት ቱሪስቶችም ይምጡ ምንም ይምጡ ከሌሎች አፍሪካውያኖች፣ ናይጄሪያኖች፣ ኩባዎች፣ ኒካራጓ፣ አፍጋኒስታኖች የተለያየ ያለ ነው። ከሁሉም አብልጠው እኛ ኢትዮጵያውያኖችን በጣም ይቀርቡናል። ከሌላችን በጣም ስዊት ነው። እውነቴን ነው የምነግረው፣ እኔ የደረሰብኝን ነው። ሁላችንም እናቃለን። እና ፎቶግራፍ ለመነሳት ሁሉ በበጋ ሰዓት በቲሸርት በምናምን ነው የምንሄደው። እኛ ደግሞ መቼም ለምዶብን ፕሮቶኮል እንጠብቃለን። ከእኛ ጋር ፎቶ ለመነሳት ከፖላንድ ከጀርመን የሚመጡ ከምስራቅ ጀርመን ብዙ ናቸው። የእኛ ከለር በጣም ተፈላጊ ነው። ተመልከቱ ይላሉ። ቆዳቸውን ቢች ጨዋማ ባህር ነው እና እዛ ላይ ተኝተው ራቁታቸውን ይላላጣል ቆዳቸው ኤው እንደናንተ ሆነ ቆዳችን እስከ ማለት ይደርሳሉ የኛ ቆዳ ይሄን ያህል ተፈላጊ ነበር ቡርጋስ ከጥማ ውስጥ እኔ ደግሞ የምታወቀው ያው በዱለኝነት ነው ነው ያው ሁሉ የሚያቀርብ እሺ ስሜ ከአጥናፍ እስከ አጥናፍ ነው ሬስቶራንት ተበጠበጠ ነው እሺ እሱም አለ እሱ ባለበት ፖሊስ መጥቶ ኡ ቶዚሌ ኦስታቪ ነገ ሃይድ ትርክባሜ ብለው የሚሄዱበት ጊዜ አለ። ለምን ዘረኝነት አልወድም። አሁን ይህን ሁሉ ለማውላት የበቃን እግዚአብሔር ይመስገን። ጭርነቱ ለዚያ በቃን። የሞቱትን ያለፉትን ነፍስ ይማርልን። እኛ ቆመን እናወራለን። ብዙ አሳልፈናል። አሁን ዛሬ ሽበት ምንጥልም በዛን ሳ ግን ወፍ እርግፍ አርጌዎች እግዚአብሔር እዚህ ነው ሁሉ ቡልጋሪያ ሄደን ከመጣን እዛም ሆናችሁ የተገናኛችሁ የወለዳችሁ ዘራችሁ ይባረክ፣ የልጅ ልጆቻችሁ የልጅ ልጅ ያሳያችሁ። ልጅ ባይኖረኝም የእናንተ ልጆች በሙሉ የእኔ ልጆች ናቸው፣ ይህን አምናለው። ፈጣሪ ልጆቻችሁን ቤተሰቦቻችሁን ይባርክ። እኔን አይዞህ አለሁ ልጄ ብላ የምታበላኝ፣ የምታጠጣኝ፣ የምታለብሰኝ፣ የምታስጌጠኝ፣ የምታሽቀረቅረኝ፣ የምታክመኝ ድንግል ማርያም እናቴ ናት። ከእናንተ ጋር ትሁን። ለሁሉም ጊዜውን ይጠብቅለታል። እቺ ዳንቴላችን እቺ እኮ ቴሌቪዥን ሬዲዮ ምናምን በደንብ ነበር የሚሸፈንበት አይደለ ዳንቴላ የለበሰ ይባላል ከዛ ዳንቴላ ልዩ ነው እሺ ኬት ኬት ነው የምትሰበስባቸው ግን እቃዎቹ መርካቶ ምን አለች ተራ ምናልሽ ተራ ውድ ውድ። ብዙ ጊዜ እንደዚህ አይነት እቃዎች አይጠፉም። አልፎ አልፎ ደግሞ እንደዚህ አለኝ ብለው የሚደውሉ ሰዎች ይኖራሉ። ቪዲዮችን ቲክቶክም ዩቲውብ ሲያዩ። እነዚህ ሸክላ ማጫወቻ፣ ሬዲዮ አንድ ላይ ያለው ነው አለ። አዎ፣ ሬዲዮ ሸክላ ማጫወቻ ነው። ይህ ፎቶግራፍ እራሱ ከጉዳዩ ጋር በጣም ይሄ ይመስላል። ሮን የሚያሳው ነው። የት ሀገር ይሆን? ቻይና ነው እንደ በአስራ ዘጠኝ አርባዎች የነበረ ፎቶ ነው ይሄ። ይሄ ስፋቱ በጣም ይሄ ሰፋ ሰፋ ላለ ሰው በተለይ ሆፈር ላለ ሰው ሞገስ አለው በደንብ ይህ ለቀጫጫ ሰው አለለሌና ለንተ አሁን እንደኔ እንደኔ አይነት ሰው ሶስት ሰው ሁለትሶስ ይዘ በጣም ያምራል፣ ልዩ ነው። ስለዚህ ይሄ የሙሉ ቤት ድባብ ነው ያለው። በፊት አሁን በቃ ይሄ ነው ድባቡ። አሁን እዚጋ የሆነ እንትን አይታይም፣ የድሮ ሰዎች ተቀምጠው ሀሳብ አይታየም። ቲቪ እያዩ ምናስ በቃ ያ ስሜት ነው የተፈጠረው። ዳንቴል ክፍል ሁለት ይሆናል። ዳንቴሎ አንተ ገልጽና ቲቪ ይህ ደግሞ ቴሌቪዥን ግስፈቱ ራሱ በጣም ትልቅ ቴሌቪዥን ነው። የቤቱ ባለቤቶች ናቸው ቅድም ያልከው ካራክተር እንዳልከው መኖሪያ ቤት ሲኖር የሆነ ፎቶ መኖር አለበት። አሁን ብዙ ጊዜ ሲመጨስ ቢፈልግ እዚህች ጋር ሰዓት የድሮ ቤት ሲቀዘቅዝ

በሰው ተፈተነች ጊዜ እኔ ትዝ የሚለኝ ጥላሁን ገሰሰ። ሕፃናቶች ሆነን የተለያዩ ፕሮግራሞች፣ ቲያትሮች አሉ እና ጥላሁን ገሰሰ ይመጣና እረ ጎራው ያለ አዳራሹ ሲዘፍን ትዝ ይለኛል። ሌላ ደግሞ ምን ያህል ጥላሁን የኔ ክላስሜት ነበረ። እሱም ካደግም በኋላ ሲዘፍን አስታውሳለሁ እና እሱ ሲገጥም በቃ ማንም አይደርስበትም። የአብዲሳ አጋ ልጆች ሁለቱ ክላስሜቶች የነበሩ ሰላማዊት አብዲሳና ደንበላሻ አብዲሳ። እኔ ብዙ ታሪክ አለኝ ትምህርት ቤት ውስጥ ሰላማዊና ረብሸኛ ነበርኩ። ሁለቱም ማለት ትምህርት ቤትም ስመጣ ጋሽተ መዝጋን ያው ዳሪኮ እሱ ነው ያስገባኝ። መጨረሻ ላይ ደግሞ አንድ መስሪያ ቤት ውስጥ መብራት ኃይል ውስጥ አብረን ሰርተናል። አስቴር ደግሞ የኛ ክፍል ጎበዝ ተማሪ ነች ባይዘው አስቴር ጃለታ የጃለታ ጃፈሩ ልጅ ነች። ጃለታ ጃፈሩ ማለት ለማ በገበያን የጻፉ ብዙ አማርኛ ምናምን የጻፉ የእሳቸው ልጅ ነች አስቴር። ድን እናሳለ ድን እናሳለ ለማገበያ በገበያ በቀድሞው የትምህርት ካሪኩለም ውስጥ የአማርኛ መማሪያ አዎ፣ መጽሐፍት ነበር አይደለም እና በጣም ቀለም ተማሪ ነበረች። ዮቤድ ከእኛ ትንሽ ነበር፣ እዮቤድ፣ እዮቤድ እሱ ባይ ዘዌይ እዚህ ትምህርት ቤት ውስጥ ወንድሞቹም ነበሩ። በጣም የሚያሳዝነው ሶስት ወንድሞቹ እዚህ ይማሩ ነበር። ግርማ ከበደ የሚባል የመጀመሪያ የቀይ ሽብር እያለ መጨረሻ መንግስቱ ኃይለማርያም ነው ያስቆመው። እና እኛ ከዚህ ወጥተን ሚኒሊክ ስንማር የእሱን ሶስት ወንድሞች እዚህ ብርሃንና ሰላም አካባቢ እሱ እንደውም ትንሽ ስለሆነ ነው ያን ጊዜ ሲወራ ከቤት ትቶት የሄደው እያቄም መስፍን ተፈራ፣ አለማየሁ ተፈራ፣ መኮንና መኮንን ተፈራ በአንድ ሌሊት ከቤት አውጥቶ እና እሱ እንደውም በማግኘቴ ደስ ይለኛል። በጣም ልብ የሚነካ ነው ያንተ የወንድሞች ታሪክ። ወንድሜ ሐዘን የእድሜ ልክ ነው ይባላልናጣነው ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሯል። ይህንን እንግዲህ በማስታወሻነት ያው ለአስተማሪዎቻችን የክብር ካባ ፌቨን መጀመሪያ ዳይሬክተራችን አቶ ተመስገን አመንቴ፣ በምራችን ቲሸር ደበበ በየነ፣ እዚህ ድረስ የመጣችሁበት የታክሲ የሚሆን ነገር አዘጋጅተናል። እድሜን ጤና ሰጥቷችሁ አምላክ እንኳን ለዚህ አበቃችሁ ለማለት እወዳለሁ። ክብር ለሚገባው ለእግዚአብሔር በመጀመሪያ ክብር ይሁን። በህይወት አኑሮ ያገናኘን። ዮኒ ደግሞ የኔ መሰለ ቅዱስ ሀሳብ በልቡ ስለኖረ ክብር ለሱ ይሆን። ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። በያላችሁበት ሰላም፣ ፍቅር፣ በረከት ከእናንተ ጋር ይሆን ለማለት እንወዳለን።